ህይወቴ ላይ ተጣብቆ ተጣብቆ ነገሬን እየበላ ያለ ነገሬን እየበላ ያለ ህይወቴን እያበላሸ ያለ አይናዬን እያበላሸ ያለ የትኛውም እርግማት የትኛውም ጨለማ ከዚህ ሰዓት በኋላ ከህይወቴ ላይ ከቤቴ ላይ ከዘመኔ ላይ እንድሰበር እንድሰበር እጸልያለሁ፣ በሉ እጸልያለሁ። ከፋር ጎጆቻቸው የድግምት መንፈስ፣ አንዲትን ሴት እገላታለሁ ይለኛል። የኔናት ይላል። ሕይወቷን አመሰቃቀልኩ ይለኛል። አሳብጋታለሁ ይለኛል። ጮሆ ይወርቃል። ራስ ምጣት መስዬ ተቀመጥኩባት ይለኛል። ራስ ምጣት ጭንቅላቷን ያሰራታል። ራስ ምጣት ነው የሚሰማት፣ ግን አጋንንት ነው ሊገላት ይፈልጋል። በመኪና አደጋ አገላታለሁ ይለኛል። በመኪና አደጋ አስሰንግጫት ገባው ይለኛል። የኔ ናት ይላል። አስፈራራታለሁ ይለኛል። ከኔ ውጪ ለማንም አትሆንም ይለኛል። ሊገላት ይፈልጋል። ሊላት፣ ይሰማታል። የተቀመጠው ፍርሃት ፍርሃት ይሰማታል። ፍርሃት ፍርሃት ይሰማታል። እስኪ ጭው እና እሳት ሆኖ ውስ ብቅም ውስ እስ ተቃውሞ ልቀቅ እያላችሁ እዛው ሁሉም ሳይ አራግፍ አራግፍ ሲል ልቀቅ እያላችሁ አራግፉ፣ አራግፉ። ከልብሳችሁ ከእግራችሁ ከሰውነታችሁ ላይ የጨለማ ኃይል፣ የቡድሃ መንፈስ፣ ነፍሰ ገዳይ፣ ነፍሰ ገዳይ አራግፉ። ነፍሰ ገዳይ ማነህ? አንተ ማነህ? እ ድግም ሌላስ? ሌላ ማነህ? ቡዳ ቡዳ። ምን ምሰራ? እሷ ላይ ምን ምሰራ? ሕይወቷን አበላሸ። ሌላስ ሌላ መሰራ? ጭንቅላቷን ምን አደረግ? እንድታብል ይላል። አሁን መጨረሻ ላይ ሲጸል የወደቀ መንፈስ ነው። ቅድም አይታችሁ ጎን እንደዚህ ያሉ አንዲት ሴት ራስ ምታት መስሎ ነው የተቀመጠው መንፈሱ። ራስ ምታት ይመስላል። ብዙዎቻችሁ አታቁም እንጂ በዚህ መንፈስ አታቅ የተደረጋችኋላችሁ ምታቁት፣ ራሳችሁ እንደሚያማችሁ ነው። ግን አጋንንት ነው። ዛሬ ገልብጮዋለሁ። አሜን በል። ዛሬ ገልብጮዋለሁ። አሜን ቀናበል ሶስቴ ጩሁ ነውጣ ባይልሁለየመጨረሻለጌ በእናንተ ላይ ተቀምጦ ጤናችሁን ሰላማችሁን ቢዝነሳችሁን እየበላ ያለ ዘንዶ ይሞታል፣ ዛሬ ይሞታል። ወዳጅ መስሎ ጓደኛ መስሎ የሚጫወትባችሁ ዛሬ ይመታል። አንድ ሰው ጮሆ ይፍረስ፣ ይበልስ፣ ይፍረስ። ኢየሱስ ጌታ ነው። ከማን ጋር የመጣሽው? ብቻሽን ኬን የመጣሽው? ጎፋ ጎፋ፣ እንኳን ደስ አለሽ። ይህንን ያደረገልሽ ኢየሱስ ነው። ኢየሱስ ጌታ ነው። የፈታሽ ነብይ ግሩም አይደለም። እሺ ነብይ ግሩም ለራሱም የማያቃ አንድ ተራ ሰው ነው። ይህን ያደረገልሽ ኢየሱስ ነው ዘመንሽ ለኢየሱስ ኑሪ አሜን አይ ኔ ኔ ቻው ህፃን ለጌታ ክብር አንተ ልትገላት ነው ወይ ምን ምን ሰራ እሷ ላይ ምን ምን ሰራ አበላሻለው ምንድነው የምታበላሸው ምን ምን አበላሸ የሱስ ጌታ ነው ዘንድሮ የሚወድቅ ሁሉ ጭንቅላት የያዘ ነው። ዛሬ ጭንቅላቱን የያዘው ጭንቅላቱ ይቀጠቀጣል። አሜን። እስቲ እጃችሁ ግንባራችሁ ላይ አርጉ ልጸልይላችሁ። በጌታ በኢየሱስም ሊይዛችሁ የመጣ ዛሬ ይያዛል። አሜን። ሊያጠፋችሁ የመጣ ዛሬ ይጠፋል። አሜን። ቦታ ሊያስለቀቃችሁ የመጣ እግዚአብሔር ይመታዋል። አሜን። አንድ ሰው ዘሎ ሜን ይበል ይሁንለታ። አሜን። ጭንቅላቷን ይዛል ልገላት ነው እኔ ነኝ ይሄኝ ወደ ነኢ ይሄኝ ነን ይሄኝ አይኗክፈት

ሰው ለጌታችን ውርደት ያለ ሰው ካለ ኢየሱስ ጌታ ነው። ምን ምን ሰራህ? ምን ምን ሰራህ? አውሬ ነህ፣ አውሬ ነህ፣ አውሬ ነህ ወይ? እስቲ ምልክትን አሳይ፣ ለቁት አሳይ፣ ምልክትን በራስህ እጅ አሳይ። ቁምና ቀና ብላ አሳይ፣ ቀና ብላ አሳይ። ቻው ለጌታ ክብር። እሺ ቆይ ቆይ ቆይ። እኔ እግዚአብሔር ምስክር፣ ጌታ እንደዚህ ያሳየኛል። 49 ሰዎች ላይ ልዩ የበቀል ቀባስ ሲመጣ ያሩ ሶስተ ጩና አንድ ለጌታ ክብር